አስቡት እስኪ ከፈተና አዳራሽ ጭንቅላታችንን እየተወጣጡ የጎበዞች ጀማ ዋው ፈተናው በጣም ቀላል ነው ሲሉ እኔና እናንተ ደግሞ ምን እንደተፈተነ ሳናስተውል ስንቀር ከዚህም ይባስ ብለን ደግሞ በሃርቫርድ ተማሪዎች ውጤታማነታቸው የተረጋገጠ ነው። ዛሬ በዚህ ቪዲዮ እንዴት አድርገን ያነበብነውን ነገር ማስታወስ እንደምንችል ከሃርቫርድ ዩኒቨርሲቲ የተወሰደው ሰርቀን እናያለን ማለት ነው። የመጀመሪያው ዘዴ ንቁ የማስታወስ ዘዴ ወይም ደግሞ አክቲቭ ሪኮል የሚባለው ነው። ከእንግዲህ በኋላ ዝም ብላችሁ መጽሐፍ ገልጣችሁ ማንበብ አይጠበቅባችሁ። አንድ ቶፒክ ካነበባችሁ በኋላ መጽሐፋችሁን ትዘጉና ራሳችሁን መፈተን ትጀምራላችሁ ማለት ነው። በዚህ ጊዜ ጭንቅላታችን ይበልጥ እንዲሰራና ያነበብነውን ደግሞ እንዲያስታውስ እናስገድደዋለን ማለት ነው። በዚህ ጊዜ የጭንቅላታችንን አቅምና ጉልበት የምናሳድግ ይሆናል። እነዚህ አክቲቭ ሪኮርድ የምንላቸው ደግሞ በውስጡ በጣም ብዙ ነገሮች ይዘዋል። ፍላሽ ካርዶችን ሪቫይዝ ማድረግ ሊሆን ይችላል፣ የተለያዩ ጥያቄዎችን መስራት ሊሆን ይችላል። ይሄ ሁሉ በአክቲቭ ሪኮርድ ውስጥ ይጠቃለላል ማለት ነው። እንግዲህ በኋላ ራንደምሊ ዝም ብላችሁ መጽሐፋችሁን ገልጻችሁ ካነበባችሁ በኋላ ምንም ሳናደርግ በቃ አንብበናል አውቅያለሁ ብለን ይሄድ የለብንም ማለት ነው። ንቁ የማስታወስ ዘዴዎችን መጠቀም አለብን ማለት ነው። እነዚህም ደግሞ በሃርቫርድ ዩኒቨርሲቲ ተማሪዎች የሚተገበርና እነሱ የሚጠቀሙት ዘዴ ነው። ንቁ የማስታወስ ዘዴ የመጀመሪያው ነው። በሁለተኛነት ደረጃ የምናገኘው ዘዴ ደግሞ ከተማ ነው። ጭንቅላታችን በጣም በጣም ችግር አለበት አንዳንዴ የሚገርማችሁ ነገር ካልተከረሰ አንተን ያነበርነውን ነገር ካልከለስን ወደ መርሳት እንሄዳለን። ደግሞ ሳናውቅ ሙሉ በሙሉ ከጭንቅላታችን ይጠፋል ማለት ነው። ስለዚህ መከለስ ግዴታ ያስፈልጋል። ብዙ ተማሪዎች አዎ እንከልስም እና መከለስ አለብን። በምንከልስበት ጊዜ ደግሞ ያንን ነገር እያስታወስን ደጋግመን ያንን ነገር በምናየበት ጊዜ ጭንቅላታችን ያንን ነገር የማስታወስ አቅሙ ይጨምራል ማለት ነው። የምንከልስበት ጋፕ ደግሞ አለ። አንድ ቀን በኋላ ዛሬ አነበብኩ፣ ከዛ ከአንድ ቀን በኋላ ከነሳለሁ፣ ከሶስት ቀን በኋላ ከዛ ከስድስት ቀን በኋላ ወይም ደግሞ ከሰባት ቀን በኋላ ከዛ ከአስራ አምስት ቀን በኋላ እንደዚህ እያለ የክለሳ ጊዜያችን እያሰፋን እያሰፋን እንሄዳለን ማለት ነው። ይሄ በዓለም አቀፍ በጣም የታወቀ ዘዴ ነው፣ እስፔስድ ሪፒቴሽን በንባል ይታወቃል ማለት ነው። ይሄ ዘዴ ግን ደግሞ በጣም በጣም የሚገርም ለውጥ የምታዩበት ማለት ነው። አንድ ነገር ካነበባችሁ በኋላ በጊዜ ልዩነት ውስጥ ያን ነገር በምታድሱበት ጊዜ ያን ነገር ሴቭ እያደረጋችሁ በየጊዜው እያስታወሳችሁ ትሄዳላችሁ ማለት ነው። ስለዚህ ይሄ ዘዴ መጠቀም በሶስተኛነት ደረጃ የምናገኘው ዘዴ ደግሞ ዋው የሚያስብል ዘዴ ነው። ይህ ዘዴ ቪዥዋል ሆክስ ይባላል። ቪዥዋል ሆክ ማለት ነገሮችን ያነበብነውን ነገር ሪል ከምናየው ነገር ጋር ማስተያየት ወይም ደግሞ ከዛ ነገር ጋር ማገናኘት ነው ማለት ነው። ይሄ በጣም በጣም የሚገርም የሚገርም የሚገርም ዘዴ ነው። ነገሮችን ከመሸምደድ ይልቅ እየደጋገምን አንድን ነገር ከማንበብ ይልቅ ነገሮችን በቪጃ ፎኮስ ወይም ደግሞ አካባቢያችን ባለው ነገር ሲፍ ስናደርግ ያንን ነገር የማስታወስ አቅማችን ይጨምራል ማለት ነው። ለምሳሌ ቤታችን ላይ የተለያዩ ነገር ሊኖር ይችላል። ልታነቡበት ቦታ ላይ የተለያዩ እቃዎች ልታገኙ ትችላላችሁ። እያንዳንዱ እቃ ከምታነቡ ኮንሰፕት ጋር እያገናኛችሁ አንብቡ ማለት ነው። ለምሳሌ መደርደሪያ ላይ የሆነ የሆነ አንድ ሰሃን ብታገኙ ያንን ሰሃን ከሆነ ቴርም ጋር ታገናኙታላችሁ ማለት ነው። ይሄ ሰሃን የዚህን ቴርም ይገልጽልኛል ትላላችሁ። አዳታይም ያንን ነገር በአጃችሁ፣ ቲቪ ምንድነው የምታስታውሱት? ያንን ቴርም ነው የምታስታውሱት ማለት ነው። በመንገድ ስቴድ የምታገናኙት የምታያቸውን ነገሮች ማገናኘት ትችላላችሁ። በአካባቢዎች የምታገኙ ነገሮችን ማገናኘት ትችላላችሁ ማለት ነው። ቪዥዋል ሆክ ማለት በጣም በጣም ትልቅ ፓወርፉል የሆነ ነገር ነው። እሱንም መጠቀም አለበት እንጠቀማለን አይደል? እንዲ ቢያንስ ቢያንስ ትንሽ ጭንቅላታችን ይስራ እንጂ። ስለዚህ ቪዥዋል ሆክን ተጠቀሙ፣ በጣም የሚጠቅማችሁ በአራተኛነው ደረጃ የምናገኘው ዘዴ ደግሞ የማጠብቁት ዘዴ ምን በቃ የማጠብቁት እ ይሄም እራሱ አይደለም ጊዜ ጭንቅላታችን ማለት ከመተኛታችን ሰዓት ምን እናደርግ ፊክስ እናደርግ ማለት ነው። ቢያንስ ከቻልን በቀን ስምንት ሰዓት ኦ፣ በቃ በዛ ካላችሁ ደግሞ ተጋርጋችሁ ሰባት ስድስት ሰዓት መተኛት ትችላላችሁ። ሞር በተኛን ቁጥር ሞር ደግሞ የማስታወስ አቅማችሁ ማለት ነው፣ በዚያ ልክ ይጨምራል ማለት ነው። በተለይ ደግሞ እቺን ቲፕ ያዟት። የምንት ፕሮካላችን ከመተኛታችሁ በፊት ሪቫይዝ ወይም ደግሞ የሆነ ትንሽ ቀለል ያለ ነገር አንብቦ መቼም አትረሱት። ምክንያቱም ስትተኙ ጭንቅላታችሁ ያ ነገር ሪሰንትሊ የተደረገ ስለሆነ ወዲያውኑ ሰም ፕሮሰስ ያደርግና ወደ ተቀረው ይሄዳል ማለት ነው። ስለዚህ በቂ እንቅልፍ ማድረግ አትርሱ። እንቅልፍ በቂ እንቅልፍ ሳትተኙ ደግሞ ስትነሱ ምንድን ነው የሚሆነው? ፕሮሰሱ ኮምፕሊት አይሆንም ማለት ነው። ስለዚህ በቂ እንቅልፍ መውሰድ እንዳትረሱ። ይህን ደግሞ ይህን ያው የሃርቫርድ ዩኒቨርሲቲ ተማሪዎች ይጠቀሙታል። ቀልድ አይደለም። ተግባራት በአምስተኛነት ደረጃ የምናገኘው ዘዴ ደግሞ ማስተማር ነው። የብዙዎቻችን ችግር ምንድነው? ታቃላችሁ። የሆነ ነገር ካነበብን በኋላ ቢያንስ አንድ አስር ገጽ እናነብ ነው፣ ዋው በጣም ዛሬ በብዙ እንላለን። ከዛ መጽሐፉን ዘግተን እናስቀምጣለን። በነጋቶ ስንጠርኝ ተስንጠይቅ ምን ምን መለሰው ነገር የለም ማለት ነው። ስለዚህ ደግሞ ማስተማር የሚባለው ኮንሰፕት ደግሞ በጣም የሚጠቅመን ነገር ነው ማለት ነው። ለምሳሌ አንድ ኮንሰፕት ካነበብኩ በኋላ ለአንድ ሰው ባስረዳ ያንን ነገር የማስታወስ አቅም ምን ይላል? በጣም ነው የሚያድገው ማለት ነው። ይህን ነገር መሞከር ትችላላችሁ። እኔ በራሴ ስለሞከርኩኝ ነው። ያንን ነገር ካነበባችሁ በኋላ የሆነ ሰው ታስተምራላችሁ። ይሄ ይሄ እንደዚህ ነው ብላችሁ ጓደኛችሁን ታስተምራላችሁ። ምናምን ሰው ካጠገባችሁ አጠገባችሁ ምናምን የለም አይደለ? ከሌለ ችግር ጣጣ የለም። ግርግዳም አለ ግድግዳ አለ፣ እንጨት አለ፣ መሬት አለ። ዝም ብለሽ ሰው እንዳለ አክሰር አርጋችሁ ማሰማት ይችላላችሁ። ችግር የለውም። ይሄ ደግሞ በጣም ኤፌክቲቭ የሆነ ዘዴ ነው። እባካችሁ ተጉራት ይችላል ዘዴ እሺ መተግበር አለበት። ካልተገበራችሁ መገደል ይገባችሁ እንዴ! ማስታወስ አለብን። ያነበብ ነው ቢፈተና ላይ ገብተን መደነባበር የለብንም። ፈተና በስነ ስርዓት ሰርተን መውጣት አለበት። ስለዚህ የማስተማር ዘዴ በጣም በጣም ብዙ ሰው እየተገበረችና እንዳልኳችሁ፣ ቅድም የተሰረቀችው ቴክ ነው ከሃርቫርድ ዩኒቨርሲቲ ተማሪ ስናች ነውና የሃርቫርድ ዩኒቨርሲቲ ተማሪዎች ይጠቀሙታል። እኛ ደግሞ ሃርቫርድ ዩኒቨርሲቲ ድረስ ሳንሄድ እዚህ ኢትዮጵያ ላይ ደቅ ብለን እቺን ዘዴ እንወስዳታለን ማለት ነው። ማስተማር በጣም ፓወርፉል የሆነ ዘዴ ነው። ይሄን ዘዴ መተግበር እንዳትረሱ ማለት ነው። መጨረሻን ስድስተኛ ዘዴያችን ደግሞ ምንድነው? ራስን መፈተን። እኛ ብዙ ጊዜ ፈተና የምናውቀው ምንድነው? ፈተና ላይና ቴስት ኦ፣ ዛሬ ትዩዛላችሁ፣ እሺ፣ በቃ እንፈተናለን ብለን ነው። ነገር ግን ስንቶቻችን ካነበብን በኋላ ራሳችንን የምንፈትነው እናንተም መጀመር አለባችሁ ማለት ነው። ራሱን መፈተን አንድ ነገር ለማስታወስ ከሚረዳና ከሚያንገዘን ፓወርፉል ከሆነ ነገር መካከል አንዱ ነው ማለት ነው። ራሳችሁን በምትፈትኑ ጊዜ ኤክስ ልታግኙ ትችላላችሁ፣ ራይት ልታገኙ ትችላላችሁ። በጣም አሪፍ ነው ኤክስ መውሰዳችሁ፣ ራይት መውሰዳችሁ። ኤክስ በምትወስዱ ጊዜ ያንን ነገር ተመለሳችሁ ሂዳችሁ ታነባላችሁ። ምን ያህል ባነባባችሁት መካከል ጋፕ እንዳለ ትረዳላችሁ። ማስፈጸም ራሳችሁ ለመፈተን ደግሞ በጣም ብዙ አማራጮች አሉ። ጓደኛችሁን ጥያቄ አውጣልኝ እንትን ትችላላችሁ። ኤአ ያለ በተጨማሪ ደግሞ የተለያዩ ቴሌግራም ቻናሎችን ጆይን ያድርጋችሁ ጥያቄ ማግኘት ትችላላችሁ ማለት ነው። ያለ ነው በ21ኛ ሴንቸሪ ነው። ስለዚህ ጥያቄ የምናገኝበትን ቦታ እናቃም። ስለዚህ ራሳችን በየጊዜው መፈተን አለብን ማለት ነው። እባካችሁ ካነበባችሁ በኋላ በቃ ዝም ብላችሁ ተነስታችሁ ዘግታችሁ መጽሐፍ ምናምን አትሄዱ። እነዚህ ስድስት ቲፖች መከተል እንዳትረሱ። እነዚህ ስድስት ቲፖች ተከትላችሁ የምር ባላችሁበት በዲያርጃ ቁጭ ካላችሁ እኔ ተጠያቂ እሆናለሁ ማለት ነው። እነዚህ ስድስት ዘዴችሁ ተተገበራችሁ በኋላ ለውጡን ኮመንት ላይ ደግሞ ምን ትላላችሁ? ተግብሬዋለሁ ብላችሁ ኮመንት ላይ ትናገራላችሁ። በቀጣይ ደግሞ እንዲሰራላችሁ እንፈልጉት ማንኛውም ነገር መናገር አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰላም ቆዩ። ደግሞ የረሳሁት ነገር አለ። ቻናላችን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አጀላሳችሁ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ